ሰላም ተናስትልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። ከአማራ ክልል ከጎጃም ዛሬ አንድ በጣም አሳዛኝ ዜና ተሰምቷል። ከፋኖ ታጋዮች አንዲት የ19 ዓመት የፋኖ ታጋይ በአገዛዙ ሰዎች ቆስላ ከተያዘች በኋላ በአሰቃቂ ሁኔታ ተገላ፣ ሌላም በጣም ክፉ የሚባሉ ነገሮች ተፈጽሞባት የጭካኔ ተግባራት ተፈጽሞባት አስክሬኗን መንገድ ላይ ጥሎ መሄዳቸውን የሚገልጽ መረጃ ሰምተናል። የፋኖ አመራሮች ጎጃም በዚህ ዳይ ላይ የተለያዩ መልእክቶችን እያስተላለፉ ይገኛሉ። ጉዳዩ ምንድን ነው? ምንድን ነው የተከሰተው? በአጠቃላይ ስላለው ሁኔታ የዘውትር ተሳታፊያችን መረጃዎችን ሰብስበዋል። ወደ እሱ አልፋለሁ። እንግዲህ ምንድን ነው የሆነው? የሚሰማው ነገር በጣም የሚያስደነግጥ ነው። እንዲህ አይነት ጭካኔ መቼም ከቅርብ ጊዜ ወዲህ ጆሮችንም እየለመደው መጣ መሰለኝ። ህዝቡም በሁኔታው ላይ ይህን ያህል ቁጣውን ሲገልጽ የምናይበት ሁኔታ የለም። እስቲ ምንድን ነው የተፈጸመው? በቅድሚያ መሳይ አመሰግናለሁ። በጣም ይሄ ድርጊት የአማራ ሕዝብ ለዘመናት አንገቱን ደፍቶ አገር አቀናለሁ ብሎ መከራና ስቃይን ተሸክሞ የኖረው ሕዝብ ዛሬ የጉማንጉግ ስርዓት የሆነው የብልጽግና ወታደር በአማራ ክልል ተሰማርቶ ፍጹም ሰዋዊ ያልሆነ ድርጊት በመፈጸም አንድ ብሎ ጀምሯል ማለት ይቻላል። ከዚህ በፊት አስክሬን ይገላሉ፣ አስፓልት ላይ እጅና እግር ይቆርጣሉ፣ ቆዳ ይገፋሉ። ነገር ግን በሴት ላይ እንዲህ አይነት ድርጊት ሲፈጸም ገና ለመጀመ በመጀመሪያ ጊዜ ዛሬ መስማታችን ነው። እንግዲህ እቺ የአስራ ዘጠኝ አመት ወጣት አንተ እንደጠቀስካት የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ስር የሚንቀሳቀሰው ቢትወደድ ራስ ቢትወደድ መንገሻ ቲከም አምስተኛ ክፍለ ጦር አባል የነበረች እና በአረንዛው ዳሞት የልዩ ኮማንዶ ስልጠና ወስዳ በዚህ ብርጌድ ላይ ከፍተኛ የሴትነት ተግባር ስትፈጽም የጀግንነት ተግባር ስትፈጽም የነበረች ወጣት ነች። እሁድ ከጓደኞቿ ጋር በማና ውስጥ ጉልት በተባለው አካባቢ የቅኝት ስራ በመስራት ላይ እያለች በድንገት ከጠላት ጋር ፊት ለፊት ይላተማሉ። ቁጥራቸው ዝቅተኛ በመሆኑና ዋና ማዘዣ ጣቢያቸው ለቅኝት በመንቀሳቀሳቸው በጠላት ኃይል ስናይፐርና መትረጌስ በታጠቀ የጠላት ኃይል ላይ ፊልሚያ ይጀመራል። በዚህ ፊልሚያ ላይ ቆስላ ከነነብሷ ትያዛለች። ነገር ግን ከነነብሷ ከያዟት በኋላ በጣም በሚያሳዝን ሁኔታ በሳንጃ ወጋግተው በተለያየ ቦታ ላይ በክላሽ ሳንጃ በመውጋት ሕይወቷ እንዲያልፍ አድርገዋል። እንግዲህ የጭራቅ ባህሪ ያለው የአገዛዙ ጦር በማንኩሳ ከተማ ጎትቶ በማምጣት ገላዋን ላይ ጩቤ አሳርፈው ከእጇ ላይ የተነቀሰችውን የተለመደ ነገር ነው። የፋኖ ኃይሎች ወደ ትጥቅ ሲገቡ አማራ ሚል ንቅሳት ይነቀሳሉ። ይሄን ንቅሳት ከቆዳዋ ላይ ገፎ በማንሳት ከተለያየ ቦታ ላይ የስጋዋን በመለየት እንዲሁም የእናቶች ምልክት የሆነውን የእናቶች ምልክት የሆነውን ሁለት ጡቶቿን በመቁረጥ ራቁቷን ጎትተው በፍኖት ሰላም ከተማ አቅራቢያ በምትገኘው ወይንም ከፍኖት ሰላም ዘጠኝ ኪሎ ሜትር በምትልቀው የማንኩሳ ከተማ ላይ ቃነ ሥጋዋን ዘረረዋት ለሙሉ ቀን እንድትታይ በማድረግ ከፍተኛ አስጸያፊ በጣም አስጸያፊ ድርጊት ፈጽመዋል። እንግዲህ መሳይህ ድርጊት የተፈጸመው የፋኖ ኃይሎች አንደኛ የቆሰሉ የአገዛዙን ጦር ሕክምና እንዲያገኙ ለቀይ መስቀል ለዓለም አቀፍ ቀይ መስቀል አባላት ባስረከቡበት ሳምንት መሆኑ ደግሞ እጅግ በጣም የሚያስተዛዝብ ነገር ነው። እንደዚህ ምርኮኞችንም እንዲሁ የማረኳቸው ምርኮኞች ለሕክምና እንዲያገኙ ከማድረግ በተጨማሪ ለዓለም አቀፍ ቀይ መስቀል ማህበር በማስረከብ ወደ ቤተሰቦቻቸው የሚሄዱ ምርኮኞችን ሊገድሏቸው የመጡ ምርኮኞችን ወደ ቤተሰቦቻቸው ገንዘብ ሰጠው ልብስ ቀይረው መታወቂያ አውጥተው በሰላም ወደ ቤተሰቦቻቸው እንዲሄዱ እያደረጉ ባለበት ሰዓት እችን የአስራ ዘጠኝ ዓመቱ ወጣት ልጅ የቆሰለች ልጅ ህክምና ማድረስ ሲገባቸው ነገር ግን ቆዳዋን በመክፈፍ ጡቷን በመቁረጥ እርቃነ ስጋዋን አስፓልት ላይ አስቀምጦ ህዝብ መቀጣጫ እንዲሆን ለማድረግ ሙከራ ማድረጉ፣ ይሄ ስርዓት ከፍተኛ ሽንፈት እንደደረሰበት የሚያሳይ ነገር ነው። ከዚህ በፊት እንግዲህ ለህፃናት የማይራራ ስርዓት እንደሆነ፣ በጣም በርካታ ህፃናትን ከእናቶቻቸው ፊት አወጦ የገደለ ስርዓት እንደሆነ፣ ሽማግሌዎችን የሚያዋርድ ስርዓት እንደሆነ፣ እናቶችን ከባሎቻቸው ሴት እህቶቻችንን ከአባቶቻቸው ፊት የሚደፍር ነብሰ ጡር እናቶችን በአደባባይ የሚረሽን የሃይማኖት አባቶችን የሚያዋርድ እና የሚገድል ሀገርን ለመምራት ቀርቶ አብሮ ለመኖር አሁን ዛሬ የተፈጸመው ድርጊት አብሮ ለመኖር እንኳን የሚቀፍ ስርዓት መሆኑን የአማራ ህዝብ መገንዘብ መቻል እንዳለበት ነው። ይህቺ ጀግና እንግዲህ በአለም ትባላለች። የኮማንዶ አባል ናች። በለጋ እድሜዋ የህዝብ ስቃይ ገብቷት በዱር በገደሉ ስትንከራተት ታሪክ ሰርታ በታሪክ ለዝንተ ዓለም ስሟ የሚጠቀስ ቢሆንም የተደረገው ድርጊት የአማራን ህዝብ አንገት ለማስደፋትና ከትግሉ ይህንን ያየ ይቀጣ ብሎ ወጣቱ እንዲመለስ ለማድረግ የሰሩት ስራ በእውነት ከመንግስት አይደለም ከሰብአዊ ተግባር ውጭ የሆነ አረመንያዊና ጭራቃዊ ተግባር የፈጸሙባት መሆኑን ነው ማየት የቻልኩት። እንግዲህ የናዚ ጦር እንግሪ በእርግጥ በእስራኤላውያን ላይ ከዚህ የተለየ ድርጊት ፈጽሟል ማለት አይቻልም። ይህንን እያየ የአማራ ህዝብ በከተማ ላይ ቁጭ ብሎ ኳስ እያየ ሴቶቹ ወደ ጫካ ወጠው እየታገሉና እየቆሰሉ እየደሙ በጫካው በዱሩ በተራራው በሸንተረሩ ድንጋይ ተንተርሰው እያደሩ ወንዶች ከሷ እድሜ በላይ የሆኑ ወንዶች ግን ድራፍት እየጠጡ በየከተማው ላይ የሚያዛርጡትን በጣም አሳፋሪ ድርጊት እንደሆነ ይህ የእህታችን ምሳሌ ከዛሬ ወደ ጫካ ካላወጣቸው መቼ ሊያወጣቸው እንደሚችል እኔ ግልጽ ሊሆን አልቻለም። የአማራ ወጣት ይህንን እያየ እንግዲህ በከተማ ተቀምጠ ሌላ ድርጊት የምትፈጽም ካለ ውድ ነገ ጠዋት የራስህን ቤት የሚያንኳኳ እጅግ በጣም የአውሬ ስብስብ በአማራ ክልል ተበትኗል እና ከዚህ ድርጊት መከላከል የሚቻለው ወገቡ እንደወቅ አድርጎ ከፋኖ ኃይሎች ጋር በጋራ አብሮ በመስራት መሆኑን ማየት የቻልኩት መሳይ እንግዲህ ጉዳዩን በተመለከተ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴድሮስ እዝ አመራሮችን ለማግኘት እየሞከርን ነው ሻለቃ ዝናቡ ልንገረው የጻፈውንም እንደዚሁ ተመልክተናል በጣም ስሜት የሚነካ ነው ሌሎችም እንደዚሁ ሀሳባቸውን እየገለጹ ነው ጉዳዩ ላይ ይሄ ነገር እንዴት ተፈጸመ ምንድን ነው የሆነው እንዲህ አይነት ጭካኔ ስለምን አስፈለገ እጅ የሰጠ ወይም ስሎ የተማረከ ሰራዊት በአለም አቀፍ ህግ ራሱ የሚያስጠይቅ ነው። አለም አቀፍ የምርኮኞች አያያዝ ደንብ አለ። የጄኔቫ ኮንቬንሽንን በዚህ ጉዳይ ላይ የሚለውንም በደንብ በዝርዝር ማየት የሚገባና ጉዳዩ ለዓለም አቀፍ መድረክ እንዲበቃ መደረግ አለበት። ይህንን አይተው የተለያዩ የኢትዮጵያ የሰብአዊ መብት ተቋም ድርጅቶች፣ እንደዚሁም ግለሰቦች፣ የህግ ባለሙያዎች ይህን ጉዳይ ከፍ ወዳለ ደረጃ ማድረስ ይገባቸዋል። እንዲህ አይነት ጭካኔ ታይቶም ተሰምቶም የማያውቅ ነገር ግን በአብይ አህመድ ወታደሮች እጅ የተፈጸመ ነው። ከዚህ በፊትም እንደዚሁ ደቡብ ጎንደር እስቴ አካባቢ እንደዚሁ በተመሳሳይ አምስት አርሶ አደሮች በማሳቸው ላይ እንዳሉ አከርካሪ ተመቶ ሲሸሽ የነበረ የአገዛዙ አንድ ቡድን በዛ በማሳቸው ላይ እንዳሉ እነዚህን አርሶ አደሮች በመግደል ቆዳቸውን ገፎ አውላላ ሜዳ ላይ ነው ዘርግፎ ጥለው ተሄዱትና እንዲህ አይነት ጭካኔ በተደጋጋሚ እንሰማለን። ያሁኑ የተለየ የሚያደርገው የ19 ዓመት ልጅ ነች። ልትሞት ቆርጣ ወስና የገባች ናት። መሞቱ አይደለም፣ ነገር ግን የአገዳደሉ ሁኔታና የፈጸሙት ግፍ እውነት ለመናገር ይሄ ጭካኔ ተብሎ የሚገለጽም አይደለም። ጫካ ውስጥ ያሉት አውሬዎችም በዚህ ደረጃ ጥፋት ወይም ደግሞ እንዲህ አይነት ባህሪ የሚያሳዩም አይደሉም። ከአውሬም የከፉ መሆናቸውን ነው እየተረዳ ነው። እንደው የአካባቢው ማህበረሰብ ምን እያለ ነው? እንዲህ አይነት ነገር ሲፈጸም አሁን አጠገቡ የሚገኘው ካምፕ ሰርቶ ቁጭ ብሎ ያለው የአብይ አህመድ ሰራዊት ከነገ ከነጎዲያ ምን ሊፈጽም እንደሚችል እርግጠኛ አይደለም። ማህበረሰቡ የሚጠብቀው ሰራዊት ሳይሆን የሚገለው ሰራዊት ነው፣ ዙሪያውን ከቦ የሚገኘው። ከዚህ አንጻር እንደው ምን እያለ ነው ማህበረሰቡ? ቀደም ሲል አንጥም እንዳልከው ይሄ የሉና ጉዳይ ነው ከምንም በላይ የዚህች ልጅ ግድያ የአማራ ህዝብ ብረት ለማንሳቱ ትክክለኛ እንደሆነ አስረግጦ ያሳየ ነው ማለትም ይቻላል። እና እስቲ በዚህ ጉዳይ ላይ ምን እየተባለ ነው መሳይ? የአማራ ህዝብ እኮ አሁን ትልቁ ችግሩ ጽዋ ህዝብ በመሆኑ ነው። እውነት ለመናገር አሁን ድርጊቱ የተፈጸመው ማንኩሳ ከተማ ላይ ይሁን እንጂ በአማራ ህዝብ የተፈጸመው የመጀመሪያ ወንጀል አይደለም። በበርካታ አካባቢዎች ወጣቶችን፣ ነብሰ ጡሩን፣ አረጋውያንን፣ የሃይማኖት አባቶችን፣ አይነ ስውር የሃይማኖት አባቶችን ጎትተው አስፋልት ላይ ረሽነዋል ኮ ነገር ግን ይህ ህዝብ ጨዋ ነው። አንደኛ ለአምላኩ የሚሰጥ ህዝብ ነው። ሁለተኛ በስል እና የተገነባ ስለሆነ ያው ከፋኖች ጋር ገጥመዋል እና እኛን እንዲበድሉንም ነገር ግን ነገ ልጆቻችን እነዚህን ኃይሎች ያስታግሷቸዋል በማለት ዝም እያለ ነው። ነገር ግን የእያንዳንዱን ቤት እያንኳኳ እየመጣበት ስለሆነ መቼም ይህን እያየ የሚቀመጥ ወጣት አለ ብዬ አላምንም። በተለይ በጎጃም አካባቢ የሚንቀሳቀሰው የአማራ ፋኖ በዝች ልጅ በተፈጸመው ወንጀል ወጣቱ በገፍ ወደ ፋኖ እንደሚቀላቀል ምንም ጥርጥር የለውም። የአማራ ህዝብ ጭዋ በመሆኑ እንግዲህ ጭዋ ያልሆነ ሰራዊት መጦበታል። ጭዋ ያልሆነ ከሰውነት ተራ የወጣ ሰብአዊነት ፍጹም የሌለው ይቺ አስራ ዘጠኝ ዓመት ታጋይ በቆሰለችበት ሰዓት ቆዳን የገፈፈ ጡትን የቆረጠ ራቁቷን አስፓልት ላይ የጣለ ስርዓት ሆኖ እያለ ነገር ግን የፋኑ ኃይሎች እባካችሁ፣ በከፍተኛ ደረጃ የቆሰሉ ህክምና እኛ መስጠት በማንችልበት ቁስለት ደረጃ ላይ የደረሱ የማድረክ ናቸው ሰዎች አሉእና የቀይ መስቀል ማህበር መጦ ተረክቦ ተጨማሪ ህክምና ወስደው ይዳኑ እያለ ጨዋነቱን ያሳየ ድርጅት ነው የፋኖ ሀይል ይህንን የጨዋነት ተግባር ስህተት ውስጥ እንዲገባ ለማድረግ እነሱም የበቀል ነገር እንዲፈጽሙ ለማድረግ ነው እየሰራ ያለው በአጠቃላይ ግን ይህንን ስመለከት የአማራ ብልጽግና ፓርቲ አመራሮች በተለይ ደግሞ የጎጃም የብልጽግና አመራሮች ይህን ሲመለከቱ እውነት ከሚስቶቻቸው ጋር እና ከልጆቻቸው ጋር መተኛት ይችላሉ? በተለይ እንግዲህ በዛ ከተማ ላይ የበቀሉ ትልልቅ የመንግስት ባለስልጣናት አሉ። በባንኩሳ ከተማ እንዲሁም በፍኖ ሰላም ከተማ ዶክተር ይናገር ደሴ፣ አቶ ብናልፍ አንዱ አለም እንዲሁም በጎጃም አቶ አረጋ ከበደ፣ ደመቀ መኮንን፣ ተመስገን ጥሩን የተባሉ የብልጽግና የሳሎን ውሻ የሆኑ ሲስ ሲሰሙ ምን ሊሰማቸው እንደው የሚችል ሴቶች ልጆቻቸውን ሚስቶቻቸውን አቅፎ ማደር ይችላሉ? እጅግ በጣም የሚያሳፍር ነገር ነው። እንግዲህ የወገን ኃይል ይሄንን ድርጊት ተመልክቶ ወንዶቹ ቀበቷቸውን ጠበቅ ማድረግ እንዳለባቸው፣ ሴቶቹ ደግሞ መቀነታቸውን ጠበቅ አድርገው ለያንዳንዱ የአማራ ዜጋ ዋስትና እርስ በርሱ መቆም እንዳለባቸውና ዝም ብለው ከተመለከቱ ግን ከዚህ የበለጠ ድርጊት ሊፈጸም እንደሚችል ስለሚታወቅ ዛሬ አካባቢው በማና ውስጠ ጉልት በአባሰም ዘጓይ፣ በማንኩሳ በገራይ እና በሌሎችም በሆዳንሺ ዙሪያው ባሉ ቀበሌዎች ላይ እየተፈጸመ ያለው ድርጊት ምናልባትም በሚዲያ ስላልወጣ ከባባድ ወንጀሎች የተፈጸሙ ስለሆነ የዛ አካባቢ ማህበረሰብ ከፍተኛ ንዴትና ብሽቀት ውስጥ እንደገባ ነው መረጃዎች የደረሱኝ። ዛሬ በማንኩሳ ከተማ ወጣቶች በጣም በብሽቀት በብሽቀት ከኔ ጋር በስልክ ልውጥ በሚያደርጉበት ሰዓት በብሽቀት እያለቀሱ ነው ድርጊቱን እንዲህ የነገሩኝ። ምናልባትም የዚች ልጅ መሞት የፋኖ ኃይሎችን እጅግ በጣም አጠንክሮ በተለይ ደግሞ የፋኖን ብቻ ሳይሆን የአማራን ህዝብ ለበለጠ ትግል የመጣበትን ኃይል አምርሮ ለመታገል ከፍተኛ የሆነ ወኔ ሰንቆ ወደ ጫካ ሊወጣ እንደሚችል ነው አብዛኛው ሰው እየተናገረ የሚገኘው። በጣም ነው የማመሰግነው። እንግዲህ ቀደም ሲል እንዳልነው በዚህ ጉዳይ ላይ የፋኖ አመራሮች የሚሰጡትን መግለጫና በጉዳዩ ዙሪያ ማብራሪያ እንደሚኖራቸው ሰምተናል። እሱን እንደገለጹልን የምናቀርብ ይሆናል። እንግዲህ ለዚች ው ትንሽ ልጅ ናት። እንግዲህ በአስራ ዘጠኝ ዓመቷ ነው ብዙም የጠነከረች አይደለችም። ግን የአማራ ህዝብ የደረሰበትን መከራና ግፍ ቤት ቁጭ ብያ ላይም ብላ መሳሪያ አንስታ በዚህ እድሜዋ ነው ኮማንዶ ስልጠና ድረስ ደርሳ በከፍተኛ ወታደራዊ ዲሲፕሊንና ብቃ ቃል የሉና ትግሉን የተቀላቀለችው ነገር ግን የገጠማት ነገር በጣም የሚያሳዝን ነው። ምንጊዜም በታሪክ ስትታወስ ትኖራለች። በዚህ አጋጣሚ ለቤተሰቦቿ መጽናናትን እንመኛለን። እንግዲህ ነፍሲ ማር ብለን ነው። ጉዳዩን በተመለከተ የሌሎችን ማስተያየት ይዘን ለመቅረብ ቃል በመግባት በዚሁ የምናበቃው። በጣም ነው የማመሰግነው። እኔም በጣም አመሰግናለሁ መሳይ። እንደው ከመቋጨቱ በፊት በአገዛዙ ጦርና በፋኖ ነው ኃይሎች መካከል እየተደረገ ባለው ጦርነት የፋኖ ኃይሎች እጃቸውን እንኳን መስጠት ባለመቻላቸው እንዲያው እርሟን ጠንቃ ፈጀችው ጠልቃ የሚባል አባባል አለ። እርማቸውን ቢማርኩ እንኳን ምን ሊያረጉ እንደሚችሉ ከእነ ህይወታቸው የማረኳቸውን ሰዎች ምን ሊያረጓቸው እንደሚችሉ ወንዶችን ከማረኳቸው ምን ሊያደረጓቸው እንደሚችሉ ይሄ ማሳያ ነው። ነገር ግን የፋኖ ኃይሎች አምርረው ወደ ጫካ የወጡ በመሆናቸው እጅ የሚሰጥ የፋኖ ኃይል ባለመኖሩ ምናልባት እች ሴት በመሆኗ አስራ ዘጠኝ ዓመት ልጅ በመሆኗ እና ቆስላ በመያዟ ካልሆነ በስተቀር በብዛት ይን የማረኩትን ኃይል ምን ሊያረጉት እንደሚችሉ የአማራ ሕዝብ ጠንቅቆ ስለሚያውቅ አምሮ እየታገላቸው እንደሆነ ነው መረጃዎች የሚያመላክቱት። መሳይ፣ አንተ እንዳልከው ለትግሉ ሰማዕታት የሆነችው በዓለም ለአማራ ሕዝብ ኩራት የሆነች ነገ በታሪክ ስሟ ምናልባት ፍኖት ሰላም ከተማ ላይ መሀል አደባባይ ላይ ሀውልቷ የሚተከል የሚሆን ሆኖ ለሌሎችም ደግሞ የትግል ምሳሌ ሆና ስሟ ለዘላለም እንደሚጠራ ነው ማየት የቻልኩት። መሳይ፣ በድጋሜ በጣም አመሰግናለሁ። እኔም አመሰግናለሁ።